አንድ ገል ልንገራችሁ፣ አንድ ሚስጥር ልንገራህ። አባቴ ማንም የማይነግረን የሆነ አመት ላይ የሚነግሯችሁ እኔ ቀድሜ ልንገራህ። እናትና አባት አንተን ለማሳደግ ያልነገሩ መስዋዕትነት አለ። ያንተ እናት ይህን ወቅ ያንቺ እናት ከማንም እናት ጋር አትወዳደርም። እንዳትሸወድ፣ የሆነ ቀን ትንገበገባለ። የሆነ ቀን እድሜ ልክ ጸጸት ይበልሃል። ምንም ትሆን እናትህ ምንም ይሆን አባትህ፣ ለምን ዘበኛ ሰርቶ እያሳደገ አይሆንም። በጣም በጣም አክብር አባትህን ውደደው እስከ ምኑ ድረስ እስከ ኮተቱ እስከ ምኑ እስከ ሁሉ ነገር አባተ ነው እናትናት እንዳታነጻጽር ለምን ለኔ ስልክ አልገዙልኝም ለምን እንደዚህ አላደረጉልኝም አትበል ሀምብል ሁን ራስን ወቅ አንድ ታሪክ ልንገራችሁ ራሱን አለመቀበል እንዴት እንደሚጎዳ እናትየው አንድ አይን የላትም እና ያፍርባታል ገና ከልጅነቱ ያፍርባታል ሲጎረምስ ምን ቢላ ቆንጆ ነው እናቴ ልጆቹ ያበሽቁኛል እናቷ አንድ አይን ምናምን ያው ጠንጋራ ናት ምናምን እያሉ ያበሽኩኝና አትምጭ አላት ለምን የሌሎቹ እናቶች ምን አላቸው ሁለት አይን አላቸዋ ከደረሷቸው በኩራት ነው የሚያደርሷቸው እሷን ግን ምናላ አፍሮ በሌሎቹ አነጣጠረና የእሱን ወላጅ ከሌላ ወላጅ ጋር የእሱ እናት አንድ አይን የላትም መቀበል ነበረበት ለምን ብለ እንዳተማር አክሰብታልክ ትቀይረዋለህ አንተ የሚገርማቸው ዩኒቨርሲቲ ገባ ጭራሽ ጠፋባት እናትየውን ጠፋ ጠፋ አገባ ጭራሽ ሳያታቅ እንደዛው ራቃት ለሚስቱም ሳይነግር እናት የለኝም ብሎ ከድ ከዛስ አግብቶ መጨረሻ ላይ ግን ሞተች የሚለውን ተሰማ። እናት ሞታለች እና ቀብር ተባለ። ያው ሞት ነው። አበሻ ደግሞ ምን ያደርጋል? በቃ ለቀብር አንደኛ ነው። ቆመሽ አይረዳሽም ስትሞቺ፣ ከአውሮፓ ይመጣል ሊቀብርሽ። ከዛስ መጣ። ሚስትም ጓግታለች፣ በፎቶ እንኳ እናትዬውን ለማየት ስትመጣ፣ ደብዳቤ የተሰጠው ደብዳቤው ላል መሰል አባቴ ልጅ ያለችው አውቃለሁ እንደምታፍርብኝ ራስ እንደምታነጻጽር ከብዙ ከልብስ ከምታደርገው ከምትበላው ነገር ሁሉ የጓደኞች ነገር እንዲሆን ልትፈልጋለ አቅም የለኝም፣ ግን ልጄ በህይወት መስጠት የምችለው ግን አንድ ነገር ሰጥቼሃለሁ፣ አለችው የምታፍርብኝ እኔ። አንተ እኮ ልጅ ሆነ ስትጫወት አይንህን በእንጨት ወግተህ አይን ወጥቶ የኔን አይን ሰጥቼ ነው የምታየው፣ አለችው። እንደው ከፈቀድክልኝ አንድ ታሪክ ልንገራ። አንድ ወጣት በአንዲት የገበሬ ልጅ ፍቅር ይወድቃል በጣም ይወዳታልና ሽማግሌ ይልካል ሊያገባ። ቆንጆዋ ልጅ አባት በጣም ብልህ ነበሩና፣ እንግዲህ የፍቅር ጥያቄውን ተቀብያለሁ፣ ልጄንም እንዲያገባ ፈቅጃለሁ፣ ነገር ግን አንድ ቅድመ ሁኔታ አለኝ ይላሉ። ምንድን ነው ይላሉ ሽማግሌዎቹ። መስኩ ጋር ይወጣና በሬዎች የሚታሰሩበት ጋጥም ይባላል እዛ ፊት ለፊት ይቆማል ሶስት በሬዎች አንድ ባንድ ይለቀቃሉ። ከሶስቱ በሬዎች ውስጥ የአንዱን በሬ ጭራ መያዝ ከቻለ ልጄን ፈቅጄ ለትዳር እሰጠዋለሁ ይባላል። ልጁ ሽማግሌዎቹ ይሄንን ቅድመ ሁኔታ ሲነግሩት ምን ችግር አለው ይላል። ያው እንዳንተ ትንሽ ስፖርት የሚሰራ ነው እንደኔ አይደለም፣ እና ችግር የለውም ይላል። በተባለው ሰዓት በተባለው ቦታ መስኩ ዳር ፊትለፊት ይቆማል። ጋጣው ይከፍትና የመጀመሪያው ወይፈን ይለቀቃል። የመጀመሪያ ወይፈን በጣም ወፍራም ግዙፍ ነው። ልጁ ያይና አይ ይህንን አሁን እዚህ ጋር ከምታገል ሁለተኛው ከዚህ ቀጠን ያለ ስለሚሆን ወይ ይሆናል ብዬ ተስፋ ስለማደርግ ሁለተኛውን ብይዝ ይሻላል ይልና ይህን ያሳልፈዋል። ሁለተኛው ይመጣል። ሁለተኛው ከቅድሙ በጣም የገዘፈ ነው። በዛ ላይ ቁጡ ነው። ያሁን ይህንን መያዝ አይችልም። በቃ ጎጡ ነው። በቃ እንደውም አንስቶ ሰማይ ከመሬት ሊደባልቀው ነው የሚፈልገው ልጁን። ልጁ ይሸሻል፣ ተስፋ ያደርጋል ሶስተኛው ከነዚህ አነስ ያለ እንደሚሆን እና ሶስተኛው ወይፈን ይወጣል። ሶስተኛው ወይፈን ሲወጣ በጣም ቀጫጫ፣ ከቅድሞቹ በጣም ያነሰ ድቅቅ ያለ እንደው ገፋ ቢያደርገው የሚጥለው ልጁ በጣም በደስታ በቃ ያብዳል። ቆንጆ ልጅ በእጃ ያገኘው ይላል። ይዘጋጃል፣ በሙሉ ኮንፊደንስ ልክ ይሄ ወይፈን አጠገቡ ሲደርስ ጅራቱን ሊይዝ እጁን ሲሰነዝር ወይፈኑ ጅራት የለው። አልጠበኩኝም። አንዳንድ ጊዜ ኦፖርቹኒቲዎች ሁለቴ ሶስቴ ሊመጡ ይችላሉ። የመጀመሪያውን የመሰለ ኦፖርቹኒቲ ግን የለም። አየህ ምርጫዎች ሲኖሩን የመጀመሪያውን መጠቀም ባለመቻላችን ሁለተኛው፣ ሶስተኛው ምናምን ስንል መጨረሻ ላይ መያዝ የማንችለው ኦፖርቹኒቲ ነው የሚመጣው። አልበርት አንስታይን አንድ አባባል አለው፣ ህይወት እንደ ባይስክል ናት ይላል። ላለመውደቅ ሁሌም ባላንስን ጠብቀ መረገጥ መቻል አለብህ ይላል። ህይወት እንደ ባይስክል ነች። ወደ ቀኝም እንዳትወድቅ፣ ወደ ግራም እንዳትዘነበር ሁሌም ጥንቃቄ ትሻለች። የህይወት ጥበብ ማለት ህይወትን በጥበብ የመምራት ሚስጥር ማለት ህይወትን እያየህ እየተደነክ እየተደመምክ ስትኖር እጅ ላይ ያለን ኃላፊነት አለመርሳት ነው። ህይወት በሁለቱ ባላንስ መሃል ነው የምትኖራል። ልብ አላችሁት ወዳጆቼ፣ ህይወት ማለት እንዲህ ነች። ህይወት ተደስተህባት ተዝናንተም ስትኖር ያለብህን ኃላፊነት የተፈጠርክበትን ማንነትን ሳትዘነጋ ባላንስድ ላይፍ አይ ቲንክ። ሌቦች በገዝቶ የሚመጣን ሰው መስረቅ ፈለጉና፣ አምስት ሌቦች ናቸው። ነው ሲያዩት በተለየ መንገድ ይሄን በግን ስረቅ ዛሬ ተባባሉ። ኦኬ ያሉ በጉን ይዞ እየጎተተ ሲመጣ ሰው ያማል እንዴ፣ ለምንድን ነው ውሻ የምትጎትት? አለው የመጀመሪያው ሌባ ጤነኛ ሰው አይደለም ብሎ አለፈ። ሁለተኛው ሌባ ከትንሽ ርቀት በኋላ ጠበቀውና ተሸክሞት ነበር በጉን ሰው ምንል ሞኝ፣ ለምንድን ነው በግ ለምንድን ነው በግ ነው ብለን ያሰብከው ውሻ ተሸክምከዋል። የሰው ዬው ግራ ተጋባና ሰው ምንድነው ዛሬ የሚሉኝ ብሎ በጉን ዝም ብሎ እንደተሸከመው ቼክ አድርጎ መሄድ ጀመር። ሶስተኛውም ሌባ እንደዛ ሲለው ይሄ ነገር እውነት ሊሆን ይችላል ብሎ በጉን አውርዶ አየው፣ ግን በግ ነው ብሎ መሄድ ጀመር። አራተኛው ሌባ ምንም አላለውም ሳቅ ብሎ እንደዚህ መል እንዲ ምናምን ብሎት ሲሄድ መጨረሻ ተጠራጠረ ማለትም ለመለቀቅም ለመያዝም መጨረሻ አምስተኛው ላይ ይሄ ዘመኑ እኮ ተበላሽቷል በግ ነው ብሎ ውሻ እየጎተቱ መሄድ ሁሉ ተጀምሯል ምናምን ሲለው ይሄ ነገር እውነትን ምንድን ነው ውሻ ነው ብሎ አስቀምጦላቸው ሄደና አንድ ነገር በጣም ሲደጋገም እውነትን እንድትጠራጠር ትሆናል ሰው በስተቱ ብቻ አይደለም የሚጠፋው የሚወደውና የሚመካበትም ነገር መጥፊያው ሊሆን ይችላል ትሮዎች በስፓርታዎች የመሸነፋቸው ምክንያት የሚወዱትና የሚያመልኩት የፈረሳቸው ቅርጽ ነው ወይ ዲ ኦፕን ዴር ጌት። የፈረሳቸውን ቅርጽ እንጂ የጠላቶቻቸውን መልክ አላዩም። ምክንያቱም ጠላቶቻቸው የራሳቸውን መልክ በሌላ መልክ ቀይረውት ነበር።